ዛሬ ክርስቲያን ወገኖቻችን ኢየሱስ ክርስቶስ ወፍ ፈጥሯል ብለው የሚያነሱትን የቁርአን አንቀጽ የምንመልስ ይሆናል። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። የሚጠይቁት ጥያቄ መራፍ 3 ከቁጥር 49 ላይ ኢየሱስ እኮ ወፍ ፈጥሯል ብለው ይናገራሉ። በመጀመሪያ ወፍ ፈጥሯል የሚል ቁርአን ላይ ሆነ ሐዲስ ላይ አንድም ቦታ የለም። ኢየሱስ ክርስቶስ ወፍ ፈጠረ የሚልም የእስልምና እምነት ተከታይ የለም። ታዲያ ምንድነው ታዲያ ጥያቄያችሁ ሲባል ይሄ ነገራቸው ከመጀመሪያውኑ ስህተት ስለሆነ ስህተታቸውን አርመን ከዛ በኋላ ሱራ መራፍ 3 ከቁጥር 49 ላይ ያለው ምንድነው የሚለው ነገር አይተን ከዛ መልስ ምን ሰጥ ይሆናል። በመጀመሪያ ሁላችንም ልናቀውና ልንገ ሊገነዘበው የሚገባው ነገር ምንድን ነው? ነቢያቶች በሚመጡ ጊዜ ተአምራቶች ይሰጣቸዋል። አላህ ሱብሐነሁ ወተዓላ ምንድን ነው ተአምር የሚሰጣቸው ለነዛ ነቢያቶች እርሱን እንዳመልኩ በብቸኝነት እንዲገዙ እነዛ ሰው እነዛ ነቢያቶች ተአምር በሚያሳዩዋቸው ጊዜ አንድ አምላክና ብቸኛ አምላክ እንዳለ እርሱን በብቸኝነት ይመለክ ዘንድ እነዛ ሰዎች ወደዚህ ወደ አንድ አምላክ ይመጡ ዘንድ የሚያሳዩት ተአምራቶች አሉ። ለምሳሌ ከዚህም መካከል ሙሳን ብንወስድ እባብን ወደ በትርን ወደ እባብ ቀይሯን። ኢብራሂም አለይሂ ሰላም ብንወስድ አዋፋትን በጫጭቁ ካስቀመጣቸው ወደየተራራው በጫጭቁ ካስቀመጣቸው በኋላ ኑ ሲላቸው መጥተውለታን። ነቢ መሐመድ ሰለላሁ አለይሂ ወሰለም ብንወስድ በጣም ብዙ ተአምራቶች ሰርተዋን ከዚህም መካከል ጨረቃን ከፍለዋን ኢስራ ሚዕራጅ አድርገዋን በሌሊት በአንድ ጊዜ ታጉዘዋን ያለ መልእክተኛ ላ ሰላቱ ሰላ ሰባት ሰማያትን አቆራርጠው ሂደዋን በጣም ብዙ ተአምራቶችን ያለ መልእክተኛ ላ ሰላቱ ሰላም ሰርተዋል። ሌሎችም ነቢያቶች ለምሳሌ ሷሊህ አለይሂ ሰላም እንትን ምንድን ነው ግመልን ከተራራ አውጥተዋን ሌሎችም ነገራቶችን ሲያደርግ እንመለከታለን፣ ማለት ስለዚህ ተአምር ይሰጣቸዋል። ኢየሱስ ክርስቶስም እንደዚህ አይነት ተአምር ተሰጥቶታል። እንዴት ነው ታዲያ? ምዕራፍ ሶስት ከቁጥር አርባ ዘጠኝ ላይ ያለው ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችን መልክተኛ ያደርገዋል። አኒ ቀድ ጅእትኩም ቢአያቲ ሚረቢኩም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ ነው የሚሉ በመጀመሪያ በተአምር እኔ ተአምር ይዤላችሁ መጣሁ። ለምን ከተባለ ለስብሀኑ ተዓላ ተአምር ሰለሰጠሁ ማለት ነው። ከጌታዬ ተአምር ይዤ መጣሁላችሁ ጌታዬ ሰጠኝ እያለ እየተናገረ ነው። ምንድን ነው አኒ አኽሉቁ ለኩም ሚን ጢኒ ከሃያእቲ ጠይር እኔ ከጭቃ እንደ ወፍ ቅርጽ ፈጥራለሁ እንጂ ወፍ ፈጥራለሁ የሚልበት አንድ ቦታ የለም። የወፍ ቅርጽ ማለት ደግሞ ማንኛውም ሰው ይሰራል። እኔም በልጅነቴ የወፍ ቅርጽ እሰራለሁ። እንኳን የወፍ ቅርጽ የአሞራ ቅርጽ ማንም ሰው ሊሰራ ይችላል። በየቡቲኩ ብትሄዱ በጣም ብዙ ሰዎች የሰው ቅርጽ ራሱ ይሰራሉ። ሰው አስመስለው ራሱ ማለት ነው። እና የወፍ ቅርጽ መስራት በጭቃ ማንም ሰው የሚችለው ነው። ታዲያ ተአምር የሆነለት እንዴት ነው ከተባለ ፈአንፉኹ ፊሂ እፍ እልበታለሁ አለ። እፍ ስልባተን ፈየኩኑ ጦይረን ቢኢዝኒላህ፣ በአላህ ሱብሃነሁ ወተዓላ ፍቃድ ወፍ ይሆናል ነው የሚለው። አላህ ሱብሃነሁ ወተዓላ የእንትኑን ኃይል ራሱ ጭቃ የወፍ ቅርጽ ጭቃ እንዲሰራ ራሱ ያደረገው ማነው? አላህ ሱብሃነሁ ወተዓላ ነው። እንግዲህ እንደዚሁም እፍ ካለባት በኋላ ኢየሱስ ክርስቶስ ወፊቱን ወፍ ያደረጋት ማነው ሲባል፣ ቢኢዝኒላህ፣ በአላህ ሱብሃነሁ ወተዓላ ፍቃድ ወፍ ይሆናል ነው የሚለው። ስለዚህ ኢየሱስ ክርስቶስ ወፍ ፈጠረ የሚል ቁርኣን ላይ የለም። አምላካችን አላህ ስብሐናው ተዓላ እንኳን አይደለም ወፍ፣ ዝንብ እንኳን መፍጠር እንደማይችሉ ከአላህ ውጭ የሚመለኩ አካላቶች ዝንብ እንኳን መፍጠር እንደማይችሉ ሱረቱል ሐጅ መራፋ ሁለ ቁጥር ሰባ ሶስት ላይ ይናገራል። ያ አዩሃናሱ እናንተ ሰዎች፣ ወይ ቡሪ በመተሉን ፈስተሚዑ ለህ አላህ ስብሐናው ተዓላ ምሳሌ የሰጣችሁ ፈስተሚዑ ለህ ለሱ የምሰምሆናችሁ ዙሩ ነው። እነ ለዚና ተድዑነ ሚንዱንላህ እነዚያም ከአላህ ስብሐናው ተዓላ ውጭ የምትጠሯቸው አካላቶች ለየክሉቁ ዙባብን ወለው ይጅተመዑ እነዚያ ተሰብስበው እንኳን ቢሆን ምንም ነገር መፍጠር አይችሉም። ዙባብ ዙባብ ዝንብ እንኳን መፍጠር አይችሉም ቢሰበሰቡ እንኳን አለ። አላ ስብሐነሁ ተዓላ። ስለዚህ ምንም ነገር ማድረግ እንደማይችሉ አላ ስብሐነሁ ተዓላ ተናግሯል። ግልጽ ነው። አንዳችን ነገር ዝንቡ እንኳን ቢያነሳባቸው እኮ ዝንቡን እንኳን ቢያነ ዝንቡ ምግብ እየበሉም፣ ዝንቡን እንኳን ቢያነሳባቸው፣ በዝንቡ ቢያነሳባቸው ያንን ምግብ ዝንቡ የወሰደው ምግብ ራሱ ማስመሰል ማስመለስ አይችልም። ኢየሱስ ክርስቶስ ይመገብ ነበረ ዝንቢቱ መእታ ያ ምግብ ብትወስድበት፣ ማስመለስ አይችልም ራሱ ማለት። የዚህን ያክል ደካማ ፍጡር ነው ፍጡር፣ አታምልኮ ወደ አንዱ አምላክ ነው። ኢየሱስ ክርስቶስ በባይብል ላይ ራሱ ተአምር የሚሰራው በአምላኩ ፍቃድ እንደሆነ የመጣው ራሱ አላ አምላክ አላህ ሱብሐነሁ ወተዓላ ልኮት እንደሆነ ወይም ደግሞ ፈጣሪው ልኮት እንደሆነ ይናገራል። ለምሳሌ ሐዋርያ ስራ ምዕራፍ ሁለት ከቁጥር ሀያ ሁለት ላይ የእስራኤል ልጆች ሆይ ይህን ቃል ስመዋለ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረጉ ተአምራትና በድንቆች ምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ነው የሚለው ማን? በሰጠው እግዚአብሔር በሰጠው ተአምራትና ምልክቶች መጥቶ ለእስራኤል ልጆች የተላከ መልእክተኛ እንደሆነ ለእናንተ አለ። ለማን? ለእስራኤላውያን የተላከ መልእክተኛ ሰው የነበረ ሰው ነው ብሎን አያስቀምጠው እንጂ

ምንም ማድረግ የማይችል ፍጡር ነው እንጂ የሚመለክ አይደለም። ስለዚህ አንዱን አምላክ በብቸኛነት ተአምልኩ ነጻ ትወጣላችሁ። እሱም ኢየሱስ ክርስቶስም ያደረጉት ጥሪ ጌታ የጌታችሁ ነው እና ስለዚህ ተገዙት፣ የቀጥተኛው መንገድ ነው ብሎና ያስተማረው ማለት ነው እና ወፍ ፈጠረ የሚል ቁርኣን ላይ አንድም ቦታ የለም። አመሰግናለሁ። መልካም ጊዜ